ታይሮይድ የተባለው አንገታችን መሀል አካባቢ በተፈጥሮ የሚገኘው ጠቃሚ እጢ ሲተልቅ እንቅርት ይባላል። ታይሮይድ የተባለው እጢ አንገታችን ስር ትንሽ ዝቅ ብሎ የሚገኝ ሲሆን በኖርማል ሰው እይታ የሚታወቅም አይደለም። የታይሮይድ እጢ ታይሮክሲን የተባሉ ሆርሞኖችን ያመነጫል። እነዚህ ሆርሞኖች ደግሞ በሰውነታችን በርካታ ስራዎችን ይሰራሉ። ከእነዚህም መካከል የሙቀት ሁኔታ፣ ሙድ፣ ስሜታዊነት፣ የልብ ምትና የምግብ መፍጨት ስርዓት ይገኙበታል። ታዲያ ይህ የእንቅርት በሽታ የሚከሰተው የታይሮይድ እጢ ጤናማ ያልሆነ እድገት ሲኖረው ነው። በብዛት እንቅርት በጊዜ ሂደት መጠኑ እየጨመረ የሚመጣ ሲሆን አንዳንድ ጊዜ ደግሞ ምንም አይነት የእድገት ሁኔታም ላያሳይ ይችላል። በእንቅርት ላይ ከሚከሰቱ ህመሞች መካከል ታዲያ ካንሰር አንዱ ነው። አንዳንድ እንቅርት ከጅምሩ ካንሰር ሲሆን፣ ሌላው ደግሞ በጊዜ ሂደት ወደ ካንሰር የተቀየረ እንቅርት ነው። በፍጥነት ማደግና የድምፅ መጎርነን የዚህ አይነት እንቅርት ምልክት ነው። አድማጮች ለመሆኑ የጤናችሁ ነገር እንዴት ነው? በዛሬው ለጤናችን ሰዓት ስለ እንቅርት ካንሰር ከባለሙያ ጋር ቆይታ አድርገናል። በጉዳዩ ዙሪያ ማብራሪያ የሰጡን በቅዱስ ጳውሎስ ሚሊኒየም ህክምና ኮሌጅ የቀዶ ህክምና ተባ ተባባሪ ፕሮፌሰር እንዲሁም የእንቅርት የጡት ካንሰርና ተያያዥ እጢዎች ቀዶ ህክምና ሰብ ስፔሻሊስት ዶክተር ይሳቅ ሱጋ ናቸው። ከእንቅርታችን ጋር ተያይዞ ሊፈጠሩ የሚችሉ ችግሮች አንደኛው የእንቅርት ካንሰር ነው። የእንቅርት ካንሰር ስንል እንግዲህ እንደ ማንኛውም ካንሰር ካንሰር ስንል ከሰውነት ቁጥጥር ውጪ የተሰራንባቸው ዘረመል ወይ ደን የምንለው ወይ ሴሎቹ ከቁጥጥር ውጪ እድገት ሲያሳዩ ነው። ይህም ያም እድገታቸው የተፈጠሩት ቦታ ላይ የተለየ ችግር ሲፈጥሩ ና ወይ ደግሞ ወደ ሌላ አካላችን ተሰራጭተው በህይወትም በአካልም ላይ ችግር ሲፈጥሩ ነው። እዚህም በተያያዘ እንቅርታችን ላይ እንደዚህ ካንሰሮች ይከሰታሉ። የእንቅርት ካንሰርም በተለይ በሀገራችንም ቢሆን በዓለም አቀፍ ደረጃ በጣም ኮመን የተለመዱ ከሚባሉት ካንሰሮች ነው። በተለይ ደግሞ ታዳጊ ሀገሮች ላይ የእንቅርት ካንሰር ይበዛል። ይህም የሚያያዘው አዮዲን ዲፊሸንሲ የሚል ነው፣ ወይ ደግሞ የአዮዲን እጥረት ተያይዞ የሚመጣው የእንቅርት መተለቅ ነው። ይህም የእንቅርት መተለቅ ሲቆይ ወደ ካንሰር ሊቀየር ይችላል። ከነዚህም ከሚቀየሩት ውስጥ አንደኛው የተለመደው የእንቅርት ካንሰር ነው፣ ፎሊኩላር ካንሰር እንለዋለን እኛ። ይህም ታዳጊ ሀገሮች ላይ በጣም ይበዛል። ግን አጠቃላይ እንቅርታችን ላይ ሊከሰቱ የሚችሉት የተለመዱ አራት ካንሰሮች አሉ። እስከ አምስት ስድስት ልናደርሳቸው እንችላለን ቁጥራቸውን። ከእነዚህ ውስጥ ደግሞ ሁለቱ በጣም ሪላቲቭሊ ጥሉ የምንላቸው ናቸው። ካንሰሩ መከሰቱን ለማወቅ የተለያዩ ምርመራዎች እንደሚደረጉ ያነሱት ዶክተር ኢሳቅ የተከሰተው የእብጠት መጠንና የተከሰተበት ጊዜ ርዝማኔ ቀድሞ የሚለዩ ጉዳዮች መሆናቸውን ገልጸዋል። ምርመራ የምናደርገው የመጀመሪያ ታማሚ ሲመጣ እብጠት ካለው ምን ያህል ጊዜ ቆየ፣ የእድገት ፍጥነት እንዴት ነበር፣ ቅርብ ጊዜ ለውጥ አለው ወይ፣ እንደዚህ የሚለውን እና ክትትል ነበረ ወይ ከዚህ በፊት የሚለውን እንወስናለን። ከዛ ቀጥሎ አልትራሳውንድ ነው የምናደረገው። አልትራሳውንዱ በትክክልም ይሄ የሚታየው እብጠት ከእንቅርት የተነሳ ነው ወይስ ከሌላ ቦታ ነው፣ ውስጡ ውስጥ ጠጣር ነው ፈሳሽ ነው የሚለውን እንለያለን ። ከዛ በኋላ ተያያዥ እብጠቶች ካሉና ተያያዥ የአካል ጉዳቶች አሉ ወይ የሚለውን እንለይበታለን። ምክንያቱም ይሄ በጣም አስፈላጊያችን ነው። ለዚህ ግን ብዙ ጊዜ ሲቲ ስካን እናስነሳለን። ምክንያቱም አንገታችን ላይ የመተንፈሻ ትቦ ላይ ነው ቁጭ ያለው። ከዛ ቀጥሎ የሚያስጨንቅን ዋንኛው በተለይ ደግሞ የድምፅ የምናወጣበት እርግብቷ እንዲንቀሳቀስ የሚያደርገው ነርቭ ሁለት አሉን፣ ሁለቱም በግራና በቀኝ አሉ። እነዚህ ነርቮች በተፈጥሮም ከእንቅርታችን አጠገብ ነው የሚያልፉት እና ብዙ ጊዜ ካንሰር ሲሆንም እነዚህ ነርቮች ከተጠቁም ተጠቁ ተኩ ብለን ነው ቼክ የምናደርገው። ኦፕሬሽኑንም በጣም ማተር ያደርጋል። ስለዚህ ለእሱ ብዙ ጊዜ ሴት ስካን እንጠቀማለን። ቀጥሎ ደግሞ ሴት ስካኑ ይረዳል። ከመተንፈሻ አካላችን አጠገብ ደግሞ ያለው ጉሮሯችን ነው። ይሄ ካንሰር ጉሮሮውን አጥቅቶታል አላጠቃው የሚለውን ቼክ እናደርጋለን። በዋናነት ብዙ ጊዜ ደግሞ ኦፕሬሽን ይሰራ ይሰራ ብሎ ደግሞ የሚወስንልን የደም ቧንቧዎች ናቸው። ትልልቅ ሁለት አሉን አጠገቡ። አንደኛው ወደ ጭንቅላት እንደሚወስደው ነው። ይህም ካሮቲድ አርተሪ እንለዋለን። እሱ ጉዳት አለ የለም ነው። እሱ ጉዳት ካለ ብዙ ጊዜ ኦፕሬሽኑን አንነቃው። ምክንያቱም ግማሽ አካል ሽባ መሆን እንደዚህ ሊመጣ ይችላል። ከዛ ውጭ ያሉትን ግን በተለይ አሁን ባለን አቅም አሁን ባለን የኦፕሬሽን ችሎታ በጣም ብዙ ነገሮች ድሮ አይሰሩም የሚባሉ በጣም ብዙ አይነት ኦፕሬሽኖችን እየሰራን ነው። አሁን ባለው ደረጃ ብዙ አሻሽለናል። ለዚህም ሲስካ ነው በደንብ ይረዳናል። ቀጥሎ ደግሞ የምናረጋግጠው ናሙና ነው የምንወስደው። ይህ ናሙና በሁለት መንገድ ሊሆን ይችላል። አንደኛው በመርፌ ሊወሰድ ይችላል። አንዳንዴ በመርፌ ተወስዶ የሚያጠራጥርበት ጊዜ አለ። እንደዛ ሲሆን ደግሞ ኦፕሬሽን ከሰራን በኋላ እንቅርታችን እንግዲህ የቢራቢሮ ቅርጽ አለው። ቀኝና ግራ አለን። ለምሳሌ ግራው ከሆነ ችግር ያለበት እና በመርፌ ሲወሰድ ካንሰር ነው ለማለት ካልቻሉ አንድ ኦፕሬሽን ሰርተን እሱን ካወጣን በኋላ ጤነኛ ከሆነ እሰየው፣ ታማሚው በቀኙ ይቀጥላል ማለት ነው ህይወት። ችግር ካለ ግን ሁለተኛ ኦፕሬሽን ሰርተን የቀረውም ሊወጣ ይችላል። ይሄኛው ነው መንገዱ። ካንሰሩ መከሰቱ ከተለየ በኋላ የሚደረጉ ህክምናዎችን ያነሱት ባለሙያው ቀዶ ህክምና ዋነኛው የህክምና አይነት መሆኑንም ነግረውናል። የእንቅርት ካንሰር በጣም ጠቃሚው የህክምና መንገድ ኦፕሬሽን ነው። ከኦፕሬሽኑ ደግሞ እንደ ካንሰሩ አይነት ይወሰናል። አንዳንዴ አንድ ሰዓትም አርባ አምስት ደቂቃን በሚፈጅ ኦፕሬሽን ካንሰር ልናስወግድ እንችላለን። አንዳንዴ ደግሞ በተለይ ደግሞ አንገታችን ላይ ለምሳሌ እዚህ ቶንሲል ሲይዘን እንደዚህ ሊያብ የሚያብጡት ነገሮች ሊንፍኖድ እንላቸዋለን። በሽታ የምንከላከልባቸው ተፈጥሮ አካሎች ናቸው። ግን አንዳንዴ በ ካንሰሩ ይጠቃሉ። አንገታችን ላይ እንደዛ ሲሆን ኦፕሬሽኑ እስከ ስድስት ሰዓት ሰባት ሰዓት ሊፈጅ ይችላል። ስለዚህ ከቀላል ኦፕሬሽን እስከ ከባድ ኦፕሬሽን ሊፈጅ ይችላል። በተለይ ደግሞ መተንፈሻ አካል ይዞ ከሆነ፣ ጉሮሮ የምግብ ቱቦን ይዞ ከሆነ፣ ነርቭም ይዞ ከሆነ ምንሰራቸው ኦፕሬሽን ሰዓቶች የረዘሙ ይሆናሉ። ግን እንደዛም ሆኖ የግድ ለታማሚው እንደ ካንሰሩ አይነት የሚጠቅመው ከሆነ ኦፕሬሽኑ እንሰራለን። ይህ የኦፕሬሽኑ መንገድ ነው። ቀጥሎ ደግሞ ኦፕሬሽን ከሰራን በኋላ ምናደርጋቸው በሰላም ካለፈ መድኃኒት እናስጀምራለን። ይህም መድ ት ሌቮታይሮክሲን ይባላል ይህ መድኃኒት ሁለት ስራ ነው የሚሰራለን አንደኛው ሙሉ እንቅርቱን ካወጣ ነው ቅድም እንደተባባል ነው እንቅርታችን ለሰውነታችን ጠቃሚ ነገር ያመነጫል ስለዚህ ሙሉ እንቅርቱን ካወጣ ነው የግድ ያንን ሆርሞን መተካት አለብን ይህ መድኃኒት አንድ እሱን ይተካልናል ሁለተኛ ደግሞ ይህ መድኃኒት መጠኑን ከፍ አድርገን ነው የምንሰጣቸው ለምንድ ነው የቀሩ የእንቅርት ሴሎች ካሉ እነሱ እንዳይነቃቁ ያደርጋል። ምክንያቱም ከጭንቅላታችን የሚላከው መልእክት ሆርሞን እጥረት ካለ እነዚህ ተነቃቅተው ያድጋሉ፣ ካንሰሩ ተመልሶ ሊመጣ ሆርሞኑ ግን መጠኑን ከፍ አድርገን አንደኛ የምናጣውን ሆርሞን ይተካልናል፣ ሁለተኛ ደግሞ የእንቅርት የቀሩ ካንሰር ሴሎች ካሉም እንዳይነቃቁ ያደርጋል። ስለዚህ ካንሰሩም ተመልሶ እንዳይመጣ ይረዳናል ማለት ነው። ሁለተኛው እሱ ነው። ሶስተኛው ደግሞ ጨረር ነው። ይህም ጨረር ጨረሩ እንደተለመደው ጨረር ሳይሆን በመድኃኒት መልክ ኪኒን ይሰጣል። ይህም ጨረር ያለው ኪኒን ነው። ይህ እስካሁን ባለው ደረጃ እኛ ጋር አልተጀመረም። ሆፕፉሊ የሚቀጥሉት ሁለት ዓመታት ውስጥ ፓውሎስም ሊጀመር ይችላል ብለን እናስባለን። ይህ ደግሞ ጥቅሙ የተሰራጩ የእንቅርት ካንሰሮች ካሉ ደም ውስጥና ሌላ ቦታ ላይ እነሱን ለመግደል ይረዳል። ከቀዶ ህክምና በኋላ ታካሚሏ ሊከሰቱ የሚችሉ ተያዙ ችግሮች መኖራቸውን ገልጸው የሚጠበቅና ድንገተኛ በሚል በሁለት እንደሚከፈሉ ማንስተዋል። በተለይ ከኦፕሬሽኑ ጋር ተያይዞ ሊመጡ የሚችሉ ሁለት ነገሮች አሉ። አንደኛው ሰርጂካል ማነ ሳይድ ኢፌክት ምንለዋለን ወይ ኤረር የሚባለው ነው። ኤረር ምንለው ማይጠበቅ ጉዳት ሲመጣ ነው። ጠበቁ የሚችሉ ጉዳቶች ግን ሳይድ ኢፌክት ምንላቸው ናቸው። እነዚህ ወይም ኮምፕሊኬሽንስ ምንላቸው ናቸው። ኮምፕሊኬሽን ስንል አንድ ኦፕሬሽን ሲሰራ ሊመጡ የሚችሉ ጉዳቶች ቀድሞ የሚታወቁ ናቸው ሳይንሱ የሚያውቃቸው ግን ቀድመን ለታማሚ መንገር ያለብን ናቸው። እነዚህ ሄረር ስንል ግን ያልተጠበቁ ነገሮች ሲከሰቱ ነው። ስለዚህ ሁሌም ከእንቅርት ኦፕሬሽን ስንሰራ ለታማሚዎቻቸው የምንነግራቸው ነገሮች አሉ። የመጀመሪያው እርግብ ግቢቶች ነው። ስንናገር የድምፅ ሳጥኑን የሚያንቀሳቅሱ ሁለት ነርቦች ያሉን በቀኝና በግራ የነሱ ጉዳት ሊኖር ይችላል። ይህም ጉዳት ሙሉ ለሙሉ ቀድሞ ወይ ካንሰሩ በልቶ ጨርሶት ሊሆን ይችላል፣ ወይ ተጭኖት ሊሆን ይችላል፣ ወይ ደግሞ ካንሰሩ የተወሰነ ደረጃ አሳስቶት ሊሆን ይችላል። ስለዚህ ካንሰሩን ከሰራን በኋላ ድምጽ ጮክ ብሎ መናገር ሊያ ሊያበረከት ይችላል። አንዳንዴ ደግሞ በሁለቱም በኩል ጉዳት ካለ ጉዳት ካለ ደግሞ ድምፅ ሙሉ ለሙሉ ሊጠፋ ይችላል። መተንፈስም ሊያቅተን ይችላል። ለዚህም አርቴፊሻል ቱቦ ጉሮሮ ላይ ሊገባ ይችላል። እድሜ ልክ ሊሆን ይችላል፣ በጊዜያዊነት ሊሆን ይችላል። ስለዚህ ይህንን የግድ ታማሚዎቹ ማወቅ አለባቸው፣ ቀድመን የምንነግራቸው ናቸው። ስለዚህ በአብዛኛው ግን እንደዚህ ካንሰር ኦፕሬሽን ስንሰራ ከሰሪው ይልቅ ካንሰሩ የሚፈጥረው ይበልጣል። ለዛም ነው በተለይ ሰብ ስፔሻሊስት ሐኪም የሚያስፈልገን እንደዚ አይነት የድምፅ ቀድሞ መቀያየር ካለ ወይ ችግር እንደዚህ አይነት ስሜቶች ካሉ የሚሰራውን ሰው መምረጥ ጥሩ ነው። እነዚህ ነገሮች ያስወግድልናል። እንደ ሊቲየም ለአእምሮ ህመም የሚታዘዝ ያሉ መድኃኒቶች፣ የአንገት ጨረር ህክምና በተለይ በልጅነት የሚሰጥ፣ እድሜ አርባ አመት አካባቢ መሆን፣ የታይሮድ ጢብግነት፣ እነዚህ ለእንቅርት መመከሰት አጋላጭ ምክንያቶች መሆናቸውንም ባለሙያው ተናግረዋል።